ክቡራን እንግዶች፣ ክቡራን የሃይማኖት አባቶች፣ የዚች መዲና ነዋሪዎች የሆናችሁ በሙሉ እንኳን ደስ ያላችሁ እንኳን ደስ ያለን ለማለት እወዳለሁ። በመጀመሪያ ዛሬ ራመዳን ስለተጀመረ ራመዳን ለምትጾሙ ወንድምና እህቶቻችን ራመዳን ከሪም ማለት እፈልጋለሁ እንዲሁም ከጥቂት ቀናት በፊት የአብይ ጾም የጀመራችሁ ወንድምና እህቶቻችን ሁለቱም ጾሞች ሰላም የምናውጅበት፣ ፍቅር የምናውጅበት፣ ትብብር የምናውጅበት፣ ሕብረት የምናውጅበት፣ ኢትዮጵያዊነት ከፍ ከፍ የምናደርግበት፣ እንደ ጥንቱ ካለን የምናጋራበት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 መንገድ ስራ እየሰሩ ያሉት ገንዘብ ሳይከፈላቸው። ኢትዮጵያውያን ኢትዮጵያን ባለሀብቶች ከምንጊዜውም በላይ ሀገራቸውን ለማነጽ ለመስራት የቆሙበት ጊዜ ስለሆነ የፌዴሪ መንግስት በዚሁ አጋጣሚ ያለውን ክብር እና ምስጋና ለሚያለሙ የፕራይቬት ሴክተር በዚሁ አጋጣሚ መግለጽ እወዳለሁ። በዚህ ኮንቬንሽን ሴንተር